ችንመላካል ቆሞስ አባ ተክለብርሃን ደስታ የዚሁ የካቴድራላችን ዋና አስተዳዳሪ፣ የተከበሩ የዕለቱ መምራችን፣ የተከበሩ ማዘስባት፣ የተከበራችሁ መምህራን ወንጌል በክርስቶስ ክርስቲያን በወልድ ውሉድ የተሰኛችሁ የክርስቶስ ቤተሰቦች የንጽሕተ ንጽሐን የቅድስተ ቅዱሳን የድንግል ማርያም ወዳጆች ላችሁ በዚሁ በፊት ለፊቱ በአውደ ምረቱ ላይ ያላችሁ እንደዚሁም በዙሪያው ሁሉ በየመጠለያው የምትገኙ ሁላችሁ እንደምንዋላችሁ እንደምን አመሻችሁ፣ እንደምን ሰነበታችሁ? እግዚአብሔር አምላካችን ሁላችንንም በሕይወት ሁላችንንም እንደዚሁ በጤና ጠብቆ ለዚሁ ሰዓትና ለዚሁ ምዕለት ያደረሰን ስለሆነ ክብርና ምስጋና ለርሱ ይሁን። ለአጭር ጊዜ አሁን የምናየው የመጽሐፍ ቅዱስ ክፍል በመኃልየ መኃልይ ዘሰሎሞን በምዕራፍ

ይላል። ሆድሽ ስንዴን የተሞላ ነው በአበባም የታጠረ ነው ይላል። የመጽሐፍ ቅዱስ ቃል ነው። ከብዙ ለእት ዓመት በፊት ጠቢቡ ሰሎሞን የተናገረው ነው። ነገረ ስጋዌን ጨምሮ ስለ ብዙ ጉዳይ ተናግሮታል። እኔ ግን አሁን የማነሳው አንደኛ ከስነ ምድር አንጻር፣ ሁለተኛ ከስነ ስጋዊ አንጻር፣ ሶስተኛ ከስነ ሃይማኖት አንፃር በጣም በጥቂቱ። ነጥቦችን አነሳለሁ። ያለ ምክንያት አይደለም፣ በዚሁ ቃል የተነሳሁት እንደምታውቁት፣ እንደምናውቀው እንደ ስርዓተ ቤተ ክርስቲያን ዘመነ ጽጌ ስለሆነ ወርሃ ጽጌ ስለሆነ ማህል የተጽጌ ስለሆነ ምድር የተለየ አበባን አብቅላ የምትታይበት ጊዜ ነው። በተለያዩ ህብረ ቀለማት ደምቃ በውብ አበቦች አሸብርቃ በልዩ ሁኔታ የምትታይበት ጊዜ አሁን ነው። በሦስት መቶ ስልሳ አምስት ቀናት ውስጥ ምድርን ብንለካት እንደዚህ እንዳሁኑ ጊዜ የሚያምርባት ጊዜ እንደሌለ ግልጽና ግልጽ ነው። ወደ ቆላ ቢወረድ፣ ወደ ደጋን ቢወጣ ሜዳውና ጋራ አብቦ አሸብርቆ ደምቆ የሚታይበት የአበባ ጊዜ የአበባ ወቅት ስለሆነ ከዚህ አንጻር ይህንን ላንናገር አንችልም። እግዚአብሔር ሥርዓተ መግቦት የተነሳ ይህንኑ ላንመሰክር አንችልምና በምድር ላይ በዓይናችን የምናየው እውነት ይሄ ስለሆነ ከዚህ አንፃር በዚህ ቃል መነሳት በእጅጉ አስፈላጊ ነበረ። ሌላው የአበባይ ጊዜን ብቻ ሳይሆን የፍሬ ጊዜ እንደሆነ ከስንዴ አንፃር የተናገርነውን ደግመን ማስታወስ ይገባናል። ምድር የአዲሱን ዓመት ስጦታዋን እንካችሁ የምትልበት ጊዜ ነው። የተዘራው የሚያፈራበት ጊዜ ነው። ከዳው የሚጸድቅበት ብቻ ሳይሆን ፍሬ የሚሰጥበት ጊዜ፣ የፍሬ ወቅት ስለሆነ ከምድር የምናገኘው ልዩ ገጸ በረከት ስለሆነ፣ ከዚህ አንፃር የምድርን ስጦታ ከመቀበል ጎን ለጎን እግዚአብሔርን ከማመስገን በተጨማሪ ይህንን ስጦታ ማክበርና ማድነቅ ያለብን ስለሆነ በምድር ስላለው እውነት ይህንን መናገር ተገቢ ይሆናል። እንግዲህ ከምድር አንጻር ይህንኑ ባጭሩ ያየን ከሆነ በሁለተኛ ደረጃ አማናዊት ምድር መሆኗ ሳይታለም የተፈታ ነውና የአደባባይ ምስጢር ነውና ወደ ድንግል ማርያም በምንመለስበት ጊዜ የእሷ ልቡና ስንዴን የተመላ ነው ማለት በአበባ የተከበበ ነው ማለት ምን ማለት ነው የሚለውንም በወፍ በረር ለማየት እንሞክራለን። ይሄ ማለት ንጽህናዋን መናገር ነው። አዎ አበባ በመዓዛ የተዋበ እንደሆነ ሁሉ እናታችን እመቤታችን ድንግል ማርያም መዓዛ ንጽህናዋ የተወደደላት፣ መዓዛ ቅድስናዋ የታወቀላት በሊቃውንት አንደበት የተመሰከረላት ውብ አማናዊት አበባ እንደመሆኗ መጠን ንጽህናዋን እንናገራለን፣ ቅድስናዋን እንመሰክራለን። ስለ ድንግልና አብዝተን እንናገራለንና ይህንን ለመናገር ነው። ጠቢቡ ሰሎሞን መንፈስ ቅዱስ ገልጾለት መንፈስ ቅዱስ በገለጸለት ልክ አምልቶ አስብቶ ስለ ነገረ ድህነት ተናገረ ያለው ይሄ ነው። ልባም ነውና አስተዋይ ነውና ተመራማሪ ነውና በልዩ ሁኔታ ይህንን ነገር የተናገረው እንደመሆኑ መጠን ለዚህ ጉዳይ አስፈላጊ ስለሆነ በዚህ መንገድ ማንሳት ተገቢ ስለሆነ ነው። በሌላ ሁኔታ ስንዴን የተመላሽ ማለት፣ በአበባ የተከበብሽ ማለት ባለ ወልድ ነውና ወላዲተ አምላክ መሆኗን ነው፤ የአምላክናት መሆኗን ነው። በማህፀንሽ አለው ወልድ እግዚአብሔር ነው ብላ ነው ቤተ ክርስቲያን የምትናገረው። ከሁለት አካል አንድ አካል የሆነ ከሁለት ባህሪ አንድ ባህሪ የሆነ አማናዊ የሆነ አካላዊ ቃል ኢየሱስ ክርስቶስ በማህፀንሽ አደረ ብላ ቤተ ክርስቲያን ይህንን ትናገራለች፣ ይህንኑ ትመሰክራለች። በግላጭ ነው ማምላክ የምትባለው። በእውነት ነው ወላዲት አምላክ የምትባለው። በማወቅ የሚሆን ባለማወቅ መንስጥሮስ የሚባሉት ህስወክ የትሰመኝ ወላዲት አምላክ ያሉትን እኛ አበጥረን አንጠርጥረን ለይተን ህስወክ የትሰመኝ ወላዲተ ሰብእ ወአማነ ትሰመይ ወላዲተ አምላክ ብለን በግላጭ በአደባባይ ምአምላክ ወላዲተ አምላክ ብለን መስክረንላታል። ከዚህ በኋላ ይሄ ቃል በእውነት ሲነገር ይኖራል፣ በእውነት ሲመሰከር ይኖራል። ስለዚህ ቀኑ ስለሆነ በዓለ ወልድ ስለሆነ እሷም የባህሪ እናቱ ስለሆነች በዚህ ሁኔታ እመ አምላክ ወላዲተ አምላክ መሆኗን ለመግለጽ ነውና ጠቢቡ ከብዙ መይታ ዓመት በፊት የተናገረውን መነሻ አድርገን ይህንን ነው ልንል የምንችለው። ያው እንደምታውቁት፣ እንደምናውቀው ማምላክ ወላዲተ አምላክ መሆኗን ተከትሎ መርገመ ስጋ መርገመ ነፍስ የሌለባት፣ ነውር ነቀፋ የሌለባት፣ ጥንተ አብሶ ያላገኛት፣ ልማደ አንስት የሌለባት ዘራው ራዙት ያላረፈባት ንጽህተ ንጹሃን ቅድስተ ቅዱሳን መሆኗን ተከትሎ ሊቁ አባ ሕርያቆስ ወሰምረ መዓዛ ዚያኪ መዓዛ ንጽህናሽን፣ መዓዛ ቅድስናሽን ወደደና ወዶ ቢወድ ብሎ ለይቶ እንዳመሰገናት ሁሉ በዚሁ አንፃር በዚሁ ትይዩ በዚሁ ሁኔታ እኛም ይህንን እንደ አንድ ልብ መካሪ እንደ አንድ ቃል ተናጋሪ ሆነን በአደባባይ እንመሰክራለን እና ሁለተኛው ስለ ድንግል ማርያም ይህንን ለመናገር ነው። በተጨማሪም ደግሞ ስለ ስለ ሃይማኖት ነው ብዬ ያልሁት። ዛሬ ሁላችሁም እንደምታውቁት ታላቋ ሰማይት ቅድስት አርሴማ መታሰቢዋ ስለሆነ ይሄ ይመለከታታል። ከርስኪ ስውጣ ስርና ወህ ጹር በጽጌ ማለት የአገባ ምሳሌ የሆነ ሃይማኖት የስንዴ ተምሳሌት የሆነ ምግባር ሁለቱን አስተባብራ ይዛ መገኘቷን ለመመስከር ነው። ቤተ ክርስቲያን እንዲህ አለ ድርብ ድርብ የሆነ የሚስጢር አነጋገር አገላለጽ እንጂ ምጥል የሆነ አይደለም ያላትና ራሷን ለማሰብ ነው። ሃይማኖቷ የተመሰከረላት በምግባሯ ሌሎችን ያስከተለች ይህንን ተከትሎ አክሊለ ክብሩ የተሰጣት ጽዋ በረከት የታደላት ባሏ ስለሆነ መታሰቢያዋ ስለሆነ እረፍቷ ስለሆነ ከዚህ አንፃር ይሄንን ለማለት ነው እንግዲህ እንደ መግቢያ ነውና፣ እንደ መጀመሪያ ነውና፣ እንደ ክፍል አንድ ነውና ጠቅለል ማድረግ ይኖርብናል። ስለዚህ ክቡር አባታችን፣ ክቡራን መምህራን፣ ክቡራትና ክቡራን ከምድር ተነስተን የምንማረው ነገር አለን። ከመቤታችን አንጻር የምንወስደው መልእክት አለ። ከቅድስት አርሴማ የተነሳ የምንማረው በጎ ትምህርት አለ። እውነት ነው። ምድር የምትሰጠንን ስጦታ እየተቀበልን ነው። መጋቢያችን እግዚአብሔር በምድር አንጻር እየመገበን ነው። ስለዚህ እዚህ ላይ ምንድነው ልንል የምንችለው፣ የኛ ፍሬ በእጅጉ ይጠበቃል። አዎ የምድርን ፍሬ የምንቀበል ከሆነ እናታችን መጌታችን አማናዊ ፍሬ አማናዊ ጽጌ የሆነውን ያስገኘችልን ከሆነ እናታችን ቅድስት አርሴማ ደግሞ ፍሬ ሃይማኖትን ያፈራችልን ከሆነ የኛን ነው እዚህ ላይ በአንድ ቃልም ቢሆን መነጋገር ያለብን ክርስትና ተግባር ነው። በቃ ይህን ነው ማለት የፈለግኩት እኔ። ክርስትና ተግባር ነው። ሃይማኖት ምግባራችን በተግባር መገለጥ አለበት። የዚህ ጉባኤ ዓላማም እንደዚሁ እንደ ቅድስት አርሴማ ያሉትን ማብዛት ነው። ሰው የሕይወት ፍሬ እንዲያፈራ ነው። ሰው የተሻለ እሳቤ እንዲኖረው ነው። ከገቢረ ኃጢአት ወደ ገቢረ ጽድቅ እንዲመለስ ነው። የጽድቅ ፍሬ እንዲያፈራ ነው። የቸርነት ፍሬ እንዲያፈራ ነው በጎ ስራ እንዲሰራ ነው አርያነት ያለው ምሳሌነት ያለው በጎ ስራ ሁላችን ይሄንን እንድንሰራ ይሄ ከቃሉ ተነስተን ይሄንን ልንል የግድ ነው ስለዚህ በዚህ አንፃር እራሳችንን ህይወታችንን እያየን እያስተካከልን እየመረመር ቅዱስ ሥጋውን በልተን ክቡር ደሙን ጠጥተን የዘላለም ህይወት የሆነው መንግሥተ ሰማያትን እንዲያወርሰን ቅዱስ ፈቃዱ ይሁንልን። እናታችን እመቤታችን በረከቷ ርቤቷ በሁላችን ላይ ይደርብን። ይቆይል